ነጸብራቅ አንድ ሌሎችን ምን ያህል ጊዜ ይቅር ማለት አለብን? ሁለት አገልጋዩ ይቅር ለማለት ያልፈለገው ለምንድን ነው? ሶስት ኢየሱስ ስለ እውነተኛ ምሕረት ምን አስተምሯል? አራት ጸጋን ሳንሰጥ መቀበል እንችላለን? እንጸልይ። የሰማይ አባት፣ የምህረትህን ጥልቀትና የእውነተኛ ይቅርታ ኃይል ስላሳየኸኝ አመሰግንሃለሁ ይቅር እንዳልከኝ ሁሉ ሰባት ጊዜ ብቻ ሳይሆን ሰባ ጊዜ ሰባት ይቅር እንድል እርዳኝ። ለሚጎዱኝ ሰዎች ጸጋ እንዳላደርግ የሚከለክለኝን ምሬት ወይም ቁጣ ከልቤ አስወግድ። ምን ያህል ይቅር እንደተባልኩ እንዳስታውስ አስተምረኝ፣ ስለዚህም ለሌሎች ተመሳሳይ ምህረትን መስጠት እችል ዘንድ። ሌሎችን ከዕዳ ነፃ ለማውጣት ከማይችል ከኩራትና ከራስ ወዳድነት ጠብቀኝ። በእያንዳንዱ ግንኙነት ውስጥ ደግነትህን በማንጸባረቅ በየቀኑ በፍቅርህ እንድመላለስ ፍቀድልኝ። በኢየሱስ ስም ህመሜን አስረከብኩና ፈውስን እና ሰላምን እንደምታመጣልኝ በማመን ይቅር ለማለት መርጫለሁ። አሜን። ማቴዎስ 18 ከ21 እስከ 35 በዚህ ጊዜ ጴጥሮስ ወደ ኢየሱስ ቀርቦ ጌታ ሆይ፣ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው እስከ ሰባት ጊዜ ነውን? አለው። ኢየሱስም እስከ ሰባ ጊዜ ሰባት እንጂ እስከ ሰባት ጊዜ ብቻ አልልህም፣ አለው። ስለዚህ መንግስተ ሰማይ በባሪያዎቹ እጅ የነበረውን ሂሳብ ለመተሳሰብ የፈለገን ንጉስ ትመስላለች። 24 ሂሳቡን ማጣራት እንደጀመረም 10000 ታላንት ዕዳ ያለበትን አንድ አገልጋይ አቀረቡለት። ሀያ አምስት አገልጋዩም ያለበትን እዳ መክፈል ስላቃተው እርሱ ራሱ ሚስቱ፣ ልጆቹና ንብረቱ ሁሉ ተሸጠው እዳው እንዲከፈል ጌታው አዘዘ። በዚህ ጊዜ ባሪያው እግሩ ላይ ወድቆ ታገሰኝ፣ ያለብኝን ዕዳ ሁሉ እከፍልልሃለሁ ሲል ለመነው። ሀያ ሰባት ጌታውም አዘነለትና ባሪያውን ማረው እዳውንም ትቶለት አሰናበተው። ያ ባሪያ ከጌታው ፊት እንደ ወጣ አንድ መቶ ዲናር የእርሱ ዕዳ ያለበትን አገልጋይ ባልንጀራውን አግኝቶ እንቃ አድርጎ በመያዝ ያለብህን ዕዳ ክፈለኝ አለው። ባልንጀራው አገልጋይም ከፊቱ ወድቆ ታገሰኝ እከፍልልሃለሁ ብሎ ለመነው። ነገር ግን ሊታገሰው ፈቃደኛ ስላልነበረ ያለበትን ዕዳ እስኪከፍለው ድረስ ወህኒ ቤት አስገባው። የሆነውን ነገር ያዩ ሌሎች አገልጋዮችን በጣም አዘኑ። ሄደውም ሁኔታውን በሙሉ ለጌታቸው ነገሩት። በዚህ ጊዜ ጌታው ባሪያውን አስጠርቶ እንዲህ አለው፣ አንተ ክፉ ባሪያ ስለ ለመንኸኛን ሁሉ ዕዳ ተውሁልህ። እኔ እንደ ማርሁህ አንተም ባልንጀራህን ልትምረው አይገባህም ነበርን? ሰላሳ አራት በቆጣም ያለበትን እዳ ከፍሎ እስኪ ጨርስ ድረስ ለአሳሪዎች አሳልፎ ሰጠው። ስለዚህ እያንዳንዳችሁ ወንድሞቻችሁን ከልባችሁ ይቅር ካላላችሁ፣ የሰማዩ አባቴም እንደዚሁ ያደርግባችኋል።